ታሪክ እንድታውቁን ፈልጋለን። በነገራችን ላይ የማያውቅ ሰው ለምንም አይጠቅመንም፣ ወደፊት መንጋ ነው የሚሆነው። አባቶቼ እናቶቼ፣ ምና ቢል ምን ምንም ጉዳዩ ምንጩ ታውቋል። በነገራችን ላይ ፋርስ ባቢሎን ናቡከደነጾር ኢየሩሳሌምን መጥተው ወረው ማርከው ሲሄዱ ማርከው ሲሄዱ የኢትዮጵያው ንጉስ ንጉስ አይሹር በዘመኑ የነበረው ለኤርምያስ ላከለት መጥቼ እስራኤልን ላድን፣ እንደ ቀድሞ ወሪቱን ምንመልስ፣ እንደ ቀድሞ መስዋዕቱን አምልኮቱን ሁሉ ይመለስ፣ ቤተ መቅደሱን እናንጽ፣ ልምጣ ሆይ አለው አይህ ልምጣይ ከባቢሎን ላውጣችሁ ሆይ። ይህንን ቃል ነው። እንዲያውም ኤርምያስ የመለሰል ተው ሰባ ዓመት ትቆያላችሁ ብሎናል። እንዲሁም አጼ አፊላስ ርዮ እግዚአብሔር የሚባለው እኛ ኢትዮጵያውያን ዓለምን የመውረድ ፈቃድ የለንም እንጂ ቢኖረን ኑሮ ባቢሎንን የመውረድ አቅም ነበረን። ስለዚህ ስለማንፈልግ ባቢሎናውያን እግዚአብሔርን ሊያመሰግኑ ይገባል ብሎ ላከለት። በጣም ብዙ ታሪክ አለ። ይህን ልተዋችሁ። ክርስቶስ ወደዚህ ዓለም በመጣ ጊዜ በጎል ተጥሎ በጨርቅ ተጠቅሎ በዚያ ሲያለቅስ ሲያነጥስ በቤተልሔም ዋሻ ላይ ያን ጊዜ ንጉስ አይሹር ከሰባ ሰገል አንዱ ሆኖ ወርቅ ጣር ከርቤ ሲቀርብለት ወንድሜ ከመላየት ጋር አልዘመርንም አልዘመርንም ወይ ሰባት ለእግዚአብሔር በሰማያት ወሰላም በምድር ከሚባልበት ዋሻ ተገኝተናል እኮ ዘምረናል ከኖሎ ተረኞች ጋር ውዳሴ አቅርበናል ግን ጣል ነው እሱንም ጣል ነው የሚገርማችሁ እሱ አይደለም እኔ የሚደንቀኝ ከዚህም አልፎ ተርፎ የነበረን ልዕልና፣ ሀገራዊነት፣ ህዝባዊነት፣ አንድነት፣ ፍቅር። በነገራችን ላይ የኢትዮጵያ ቤተክርስቲያን በደሏን ታውቃላችሁ? ለምን አንድ ታላለች? ለምን ፍቅር ታስተምራለች? ለምን ታሪክ ትናገራለች? ለምን ምናም ምናም ትላለች? በጎ የሆነ ነው በደሏ። እንደምታውቁት በማኒፌስቶም እንደሚጠሏት ይህ ግልጽ ግልጽ ኦርቶዶክሳዊ ጀኖሳይድ ስለሆነ መነገር መታወቅ ያለበት ጉዳይ ስለሆነ ነው። በነገራችን ላይ ይህ ግልጽ ጉዳይ ስለሆነ ነው። ትናንት የነበረን ልልና እግዚአብሔር ወልድ አይሁድ እነ ሄሮድስ ህፃኑን ሊገሉት መልአኩ የእግዚአብሔር መልአክ ዮሴፍን ህፃኑን እናቱን ይዘሽሽ ብሎት ሸሽቶ ሲሄድ ግብፅ ደረሰ። ግብፅ ሲደርስ ይገርማቸዋል። በግብፅ አገር የነበረ ታውቃላችሁ፣ የጣዖት አምልኮ የላም የጥጃ ምስል እየተመለቀ ግብፃውያን በጣዖት አምልኮ እግዚአብሔርን አሳዘኑት። እነኮቲባ ድንግል እመቤታችን መልኳን አይተው አንቺ መልከ ቀና ጠባይ ክፉ ብትሆንኛው፣ እንጂ የተፈናቀልሽ ከቤት የወጣሽ እንዳንቺ ያለ መልከ መልካም ቤት ይለቃል። ዘበቱባት ሚሰጣት አጣጭ፣ ቀን ረሃቡ፣ ጽሙ ሌሊት ብርዱ፣ በዚያ ላይ ፍርሃቱ፣ በዚያ ላይ የሄሮድስ ሩጫ፣ ተጨነቀች፣ አዘነች። እንዲሁና ሁናያለ ከድንግል ጀርባ እግዚአብሔር ቃል ህፃኑ ወደ ኢትዮጵያ ይባርክ ነበረ። የው ዳሞትም አንዱ የታሪክ መስመር ስለሆነ አባታችን የሚያከብሩት በዓል አላቸው። ጥቅምታ አንድ ቀን መስመር ስለሆነ ወደ ኢትዮጵያ ይባርክ ነበር። እግዚአብሔር ቃል ምን እያረግህ ነው? አገርሽን የአስራት ምድርሽን እየባረኩ አሳይኝ። ሰዓቱ ደርሷል፣ ልንመለስ ነው። አይሆንም አገሬን አሳይ ብላ መጣች። እሚደንቀኝን ትምህርት ዚላ ያስታውሳች። በእውነት እሚደንቀኝ ትምህርት በደግ እመቤታችን በደመና ጭኖ ከኢትዮጵያ መቅደስ ከወሪቱ መሰጉ ያደረሳት። እመቤታችንም ድካም የሰነበተች ናት። ልጇን አውርዳ ጡቷን እያጠባች በጭኖቿ ይዛ እቅፍ አርጋ ልጇን አይናን እያየች ቁጭ ብላ ከዛፉ ስር ቁጭ ብላ እያለ ካህኑ ዮአኪን በጊዜ የነበረው ሊቀ ካህናት በኦሪቱ ስርዓት ስቡን አጢሶ ደሙን አፍሶ መስዋዕቱን አቅርቦ እጣኑን አጥኖ ሁሉን ጨርሶ ህዝቡን ሊያሰናግጥ ወጣ። ምን ብሎ መጽሐፍ ይዞ የኢሳያስን መጽሐፍ መዞ፣ ዛሬ ካህኑ ከቅዳሴ በኋላ ወይም ሰሎ ቀሌለ ሰሚያ ታምር ያለማርያም፣ የመቤታችን ታምር መስማት ለክርስቲያን ሁሉ ቀላል አይምሰለው እንደሚለው አውጥቶ የኢሳይያስን መጽሐፍ ድንግል ልጇን ይዛ መጥታ ቁጭ ብላ እያየች፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች፣ እሱም ድንቅ መካር፣ ኃያል አምላክ ነው እያለ ያነብ ጀምር። ድንግል ራሷ ጸንሳ ራሷ ወልዳ ራሷ መጥታ የራሷን ነገር የሰማች እዚህ ምድር ነው አለ። ሌላ ላይ ኢየሩሳሌም ላይ ሰምታለች? ግብፅ ላይ ሰምታለች? አልሰማችም። እንዲህ አርጋ ያስተናገደች ምድር ናት። አምልኮቷ የቀና ምግባሯ የጸና ወዳ ፈቅዳ ክርስትናን የተቀበለች ባያቆስ ወይም አቤላክ በተባለው በእውነት ሐዋርያት ዓለምን ዙሮ ለማስተማር ሳይወጡ የሐዋርያ ስራ ምዕራፍ 8 ላይ እንመልከት። ቁጥር 25 ጀምሮ ሳይወጡ ወዳ ፈቅዳ ያስተማረች ይሄ ሊተው በእውነት ሊቃውንቱ የዘመኑ ሊቃውንት፣ ሀገራችን ኢትዮጵያ ሁለንተናዋ ኋላ ቀር ሥርዓቷ ኋላ ቀን ታሪኳ ኋላ ቀር ትናንት ከነበረን የተሻለን እንዳላመጣችሁ ይታወቃልና ላስታውሳችሁ። ልዕልናዋ በምን በምን ልዕልና አላት ካላችሁ፣ ቁጥር አንድ ልዕልና በስነ ጽሑፍ ስነ ጽሑፋዊ ልዕልና ለዓለም ታውቃላችሁ። በአሁኑ ደረጃ አውሮፓውያን የሰረቁን ሰላሳ ሺህ ብራና መጽሐፍ ተሰርቀናል። እስካሁን በተጠናው ጥናት ሰላሳ ሺህ ውጭ ላይ በየ ላይብረሪዎች ያለ የኢትዮጵያ የብራና መጽሐፍ ሰላሳ ሺህ ለምን ሰረቁን ለምን ሰረቁን? ማን ጠቅም ከሆነ ኋላ ቀር ከሆነ አቅም ከሌለ የማይጠቅም የማያሳድግ ከሆነ ፍልስፍና እውቀት ከሌለው ለምን በብላክ ማርኬት ያጓጉዙታል? እውነት ትናንት በስነ ጽሑፍ። በነገራችን ላይ በደንብ እንድታዋሩ ንፈልገው እንድታስቡ ንፈልገው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አንድ ማሳያ፣ ደቡብ አፍሪካ ነው ማሳያዋ። ደቡብ አፍሪካ ታሪካቸውን ፍለጋ ጀመሩ። ሲፈልጉ ታሪክ የላቸው እንዴ። አፍሪካ ውስጥ ይገኘውን ብለው ፍለጋ ጀመሩ። ሲፈልጉ ሲፈልጉ ኢትዮጵያ አገኝ። የኛ የጥንቱ ሃይማኖት እንደ ኢትዮጵያ ነው አሉና፣ 30 ሺህ ያህል ምዕመናን መጥተው አጠምቁን አለ ኢትዮጵያ ቤተ ክርስቲያን ወደው ፈቅደው ተጠመቁ። እኔ አፍሪካውያን ነገ ኢትዮጵያ ቤተ ክርስቲያን ከቀጠለች የጥንት ታሪካችን ይሄ ነው እያሉ ሊመለሱ አይደለም ወይ? እንዴት አድርገን ያንን የጥንቱን ናጥፋ የሚል ምክር ተመከረ። ታቃላችሁ? በአሁኑ ደረጃ 41 የውጭ ተቋማት የኢትዮጵያ ቤተ ክርስቲያን ላይ ጥናት ይሰራሉ። ግዝ ላይ ኬንያ ላይ አይሰሩም፣ ጅቡቲ ላይ አይሰሩም፣ ሶማሌ ላይ አይሰሩም፣ ምናምን ላይ አይሰሩም። የኢትዮጵያ ቤተክርስቲያን ግን ይሰራል። ለምን እኛ እንዳንሰራው? ኋላ ቀር ነው። እኛ ማዶ ማዶ እንሄዳለን። በቃ ፓተንት ራይት ምናምን ምናምን እያለ እዚያ ላይ እንጮሃለን። ውስጥ ያለውን እንጠላለን። ትናንት የነበረን ስለናቅ ነው። እኛ መድኃኒት ስንሰራ ጥንቁልና ነው፣ እነሱ ሲያመርጡት ፋርማሲ ነው። እኛ ልብስ ስንሰራ ድመና ነው፣ እነሱ ሰሩት ቴክስታይል ነው። አደለ አደለም ወይ? እኛ ብረት አዘጋጅተን ቀጥቅጠን መስቀል ስናዘጋጅ ቀጥቃጭነት ነው፣ እነሱ ሰሩት ደግሞ ብረታ ብረት ኢንጂነሪንግ ነው፣ አውቶማይካኒክ ነው። አደለ አይደለ? የኛ ሊቃውንት ቆዳ ፍቀው አዘጋጅተው ብዕር ቀርጸው ብራና ዳምፀው መጽሐፍ ጽፈው ሲያዘጋጁ ይሄ ቆዳ ፋቂነት ነው፣ እነሱ ደግሞ ሰሩት ደግሞ የቆዳ ውጤት ፋብሪካ ነው። እና እንዲሁን አልሞትንም ትናንት ያልነበረን ምን አለ ከአንድ ሚሊዮን በላይ ለዓለም የብራና መጽሐፍ ያስተዋወቀች ስነ ጠበብን ስነ ፈለክን አየራ አየራት ሙጻ ነፋሳት ብርሃነ ሚጠተ ብርሃናት ድርገታት የከዋክብት የፕላኔት ትምህርት ለዓለም ያስተዋውቀው ማን ነው? ወዳጅ ማን ነው? ማን ነው ዓለምን በስነ ከዋክብት በስነ ፈለክ የመራው ማን ነው? ዓለምን በስነ መድኃኒት እንዲህ ከፍ ያደረገው ማን ነው? የዓለም የኢንዱስትሪ የሳይንስ አብዮት የሚባለው አስራ ስድስተኛው ክፍለ ዘመን ነው። አስራ ስድስተኛው ክፍለ ዘመን ሚስዮናውያን ኢትዮጵያን የዘረፉበት ዘመን ነው። ያልተዘረፍ ነው አለ እውነት ስንቱን ስለነበረ እናወራ ስንቱን ስላጣ ነው እናወራ። አሁን እንኳ ያለንን ለማውራት ባንዳና ሌባ ስለበዛ እንዴት እናወራው? እንዴት እናወራው? ያለንን እንኳ የሀገር ፍቅር የለው፣ የሃይማኖት ፍቅር የለው፣ የታሪክ ፍቅር የለው ሀገር በቀል እውቀት የለው፣ ምን የለው፣ ሞራል የለው። በጣም ይጨንቃል። እኔ አንድ ቦታ ላይ ስለ ሀገር በቀል ሀሳብ እንኳን እያዋራን ስለ ሀገራችን ልዕልና አል ጥያቄ ጠይቁ ሰዎች አለ አስታውሳለሁ። እንዲህ የሚል እንትን ስለ ሀገራችን ማወቅ አለባችሁ ሁልጊዜ እንዲህ ስለ ሀገር በቀል ምንድን ነው ለምሳሌ እንኳን ሌላው በቅርቡ እንዲያው ጠላው ጠጁ፣ ኮረፌው፣ ቦርዴው የወይን ጠጅ ፈትሃ ጠጅ ጭልቃ፣ ማይኑግ፣ ምናምን እነዚህ እንኳን ማወቅ አለባቸው እያል እናወራለን። አንዲቷ ምን ብትል ጥሩ ነው፣ መምህር አለ፣ ጥያቄ አቤት። ኮረፌ የሚሰራው ከምንድን ነው? ከገብስ። ገብስ ከምን ይሰራል አትልም የዘመኗ ሊቅ? እንደዚህ አይነት ሊቅ ነው ያለንኛ። እንደዚህ አይነት ምንም ምንም ምንም የለው። አንዳንዱ እንደ ምሁር ይሰማውና እውቀት አይታችሁታል። የዘመነኛ በቃ በደንብ እንግሊዘኛው ፈልጦበት ኢትዮጵያ ለማለት የኢትዮጵያ አዲስ አበባ ሚል አላያችሁም? እየተቆላጠፈ በቀበ የአበሻ ፈረንጅ፣ ራሱን ያጃጃለ እንኳን ይንቃል፣ ሁሉ ነገር ያስጠላዋል። እና በዚህ መካከል ተሰልቧል እኮ እውነት። በነገራችን ላይ ለከተማ ሰው ይሄን ማውራት አይጠበቅብን። ለገጠር ሕዝባችን ላልተበረዘው ኦርጂናሉ ሀገር፣ ሃይማኖት፣ ታሪክ ላለው ብናወራው ደስ ይለኛል። ከተሜ የለውም የለውም ሞራል የለው፣ አይጨነቅ። እንዴት ነው መሰላችሁ? እንዲህ እምላችሁ ይለው፣ ይቅርታ አድርጉልኝ። ሊከፋችሁ ላይከፋችሁ ይችላል፣ ከከፋም የራሱ ጉዳይ። ምንም ምንም ምንም ምንም። ለምሳና አንድ የወረዳ ስራ አስኪያጁን ይገመግሙታል። ግምገማ ላይ ምን እሱ ማናጅመንት አይችልም፣ የሰው ምናምን አይችልም፣ በበጀት ማጠቃቀም አይችልም እያለ አንዷ እጅ አወጣች፣ እኔም አይቼበታለሁ አለ ምንድነውሽ ተናገሪ የሆነ ቀን ውድ ቀን ደወለልኝ አለቃዬ ስለሆነ ብዬ ሄድሁኝ አነሳሁት ከዚያ ነይ አለ አለቃዬ ስለ ሆነ ብዬ ሄድሁኝ ሆቴል እንብላ አለ አለቃዬ ስለሆነ ብዬ ተጋበሱኝ እንጠጣለኝ አለቃዬ ስለሆነ ብዬ ጠጣሁኝ ከዚያ ደግሞ እንሂድ አለ አለቃዬ ስለ ሆነ ብዬ ሄድሁኝ ከዚያ አልጋ ይዟል አለቃዬ ስለሆነ እንግባ አለ ገባሁኝ አየህ እንዲህ አይነት ሞራል ያለው ህዝብ ነው ያለን አሁን ይህ ሊቅነት እንዲህ አይነት ርክስክስ በቃ ዝም ብሎ በቃ መንጋነት ነርፊያ እንደዚህ ምሉ ቃቃ ለስላስ ብቻ፣ የኛ ከተሜዎች ጠባይ ተላይ መዋዋል፣ መቆቆስ፣ በቃ ኮስሞቲክስ ማድረግ እንደ ብርጭቆ ዕቃ ከቻይና እንደመጣን መወልወል በቃ አለቀ። እና ሊቅ ነመሆን ደግሞ በቃ ጣል ጣልያን ማውራት ለዚህ አደራ ይቀበላል። አደራ መያዝ እንችላለን አንችልም? ትናንት የነበረን ልዕልና ከፍ ያለ ነው፣ ግን አንገት ያለው ተሸካሚ ግን ያጣን ይመስለኛል። ጆሮ ሁሉ ያጣን ይመስለኛል። አንድ የደረሪ አኖስ ሊቅ የተናገሩት አለ። የብሉ የአዲስ የሊቅ የመነኮስ የድጓ ያቆቋ መምህር ሁነው የሚኖሩ ናቸው ወድቀው፣ እና አንድ የኔ ቢጤ ከሳቸው ሂዶ ሊማር ይሞክራል። ዳዊት ያስተምራሉ። ዳዊት እምቢ ብሎት በደንብ አልያዘው ብሎት ተነስተው ይሄዳል። የሆነ ቀን በቃ በአመቱ ተመልሶ ይመጣል። አንድ ሶስት ወር ኮርስ ሰልጥኖ ነው የመጣው እና ጤና ይስጥል የኔታ፣ እንደምንከረሙ። ማነህ አላወቁም። እኔ ነ መምህር እንተና አላቸው። አረረሳው አይኔን የመምህር የኔታ አኮ ነኝ እንዴ እንዴት ይረሱኛል ረሳሁት ትዝ አላለኝም እንዴ መምህር የኔታ አምና አዘው የነበሩት ምንጊዜ መስማት ጀምረህ መምህር ሆንህ አሉት ምንጊዜ ጆሮ ራሱ መስማት ይችላል ወይ መስማት ሳይችሉ አዋቂ ሆኑብን ተቸገርነ እባካችሁ እንመለስ ይቆየን